በብል ላይ ሰጠኝ ነበር። እሺ ሁለት ሰው አንዳንድ አበባ ኧረ ምግብ ስጧቸው ጋርስ። እሺ ትሪፕል ነው። አሁን ፋሚሊ ትሪፕል ነው። ትሪፕል ነው። ቅጣት በአምስት ሺህ ነው። ያቅማችሁን ፑሽ አድርጉ። ያቅማችሁን ፑሽ አድርጉ። ያቅማችሁን ኧረ ትሪፕል ነው። ትሪፕል ነው። ትሪፕሉ ሊያልቅ ነው። ፋሚሊ ትሪፕሉ ሊያልቅ ነው።

ሌላ ታሪክ እያለው መቼ ገጠምከኝ አሁን ጊዜ ማንሺ ነበር ስማ፣ እሷ እኮ እንደ ጌሙላ ላይ ስራ እየሰራች ወቅት አረጋለች። አሁን እዚህ ላይ ማለት የመጀመሪያ መሰለኝ ሶስት እጥፍ

ፋሚሊ ፍለወር የእሱ ነው። የሞላው የእኛ ልሞላ አንድ አንድ አበባ ፋሚሊ ዋን ሌላ አንድ ሰው አንድ ሰው ፋሚሊ ፍላወር እረ አንድ አበባ ጓራ የተላጠ እናንተ፣ አሁን ትሪፕል ነው ፋሚሊ ትሪፕል ነው። ታብታብ አድርጉ ታብታብ፣ ፑሽ ማድረግ የምችሉ ፑሽ እያደረጋችሁ ታብታብ አድርጉ። ትሪፕል ነው ትሪፕል ነው ፋሚሊ ትሪፕል ነው ትሪፕል ነው በሶስት በሶስት ጋር በሶስት ነው የሚያበዛው ኤኒሚስ ትሪፕል ነው። በሶስት ነው የሚባዛው ከትንሽ እስከ ትልቅ። አረ ሂዱበት፣ አረ ወገን ተላለቅን። አረ ትሪፕል ነው ፋሚሊ። እስኪ ታብታብ አርገው፣ ታብታብ እያረጋችሁ መስጠት የማችሉ ታብታብ አርጉች ጭራሽ ግላብ ይሰጣሉ እዛ ቤት። ትሪምፕለ ትሪምፕለ በአንቺ አይተሻል። ትሪምፕል ላይ ግላብ እየለቀቁ

እናንተ ምን ታሪክ ውስጥ ናችሁ? እስካሁን ምንም በቃ ሊቀጡን አልቻሉም። ኪዊን ኪዊን ትክክለኛ ኪዊን ናት። በቃ አስጨነቅሻቸው። ይሄን ቆይ አስጨነቅሻቸው። አይዞሽ፣ አይዞሽ ኪዊና